ሲህር እንዴት ነው የምትማሩት፣ እንዴት ተማራችሁ ብለው ሲጠይቋቸው ሲህር የተማርነው መጀመሪያ አላህ ጋር እንድትቃረቡና ሩሓንዮቹ ጋር እንድትተዋወቁ ኦልሞስት ለመላኢካ ሩብ ጉዳይ ደረጃ እንድትደርሱ ዚክር በሉ ብለው ዚክር ውስጥ አስገቡን። በጣም ደስ አለን። ከዛ ከለዋሉን፣ እሱም ደስ አለን። ነቢዩም ከለዋ ገብተዋል ዐለይሂ ሶላቱ ወሰላም ጋረ ሒራ ላይ አል ከዛ በኋላ ግን አርባ ቀን ነው ከለዋ መቀመጥ ያለባችሁ ከሰው ጋር ሳትገናኙ አሉን አርባ ቀን ከለዋ ለብቻቸው ይቀመጣሉ ከተቀመጡ በኋላ ሶላት የለም ከለዋው ላይ ራቁት መቀመጥ አለብህ በጨለማ በተለይ አርባ ቀን ሶላት መስገድ የለም እዛ ከቆየም በኋላ ስንወጣ ቁርአን ቀደን ቁርአን ቀዳችሁ የከለዋውን ሙሉ ጉርጓድ ጉርጓድ ተቆፍሮ ነው ከለዋ የሚደረገው አንጥፉ ተባል ቁርአን ሙሉ እንቀዳደን አነጥፍ ነው አሉ ከዛ በኋላ እርገጡት፣ ራቁታችሁን ቁሙበት፣ እርገጡት ተባልን። ራቁታችን እንትናል። ቀጥ ብሎ ትልቅ ጥምጣም የጠመጠመ እንደው ሲያዩት የሚገርም ሰው ፊት ለፊታችን ጅን መጣሉ። በቃ እኔ ነኝ እገሌ ይባላለሁ፣ ስሜ በስርህ 256 ጅኖች የወመድ ቤልሃለሁ፣ የፈለከውን እዘዝ፣ የፈለግከውን ያደረግልሃል ተባልኩኝ። ከዛ በኋላ ወልይ ሁኜ የፈለግኩትን ነበር ማረገው ይቡ ሁሉ አቅ ነበር አለ። እንዴ ቁላ ያዕለሙ ልይበ ኢላ አላህ ልትሉኝ ትችላላችሁ፣ ግን እኔ የጅኑ ጋር ግንኙነት አደርጋለሁኝ። ሁሉም ሰው የራሱ ቀሪና አለሁ አደለ። የቀሪናው ጋር ኮንታክት አደርጋለሁ አሉ። የኔን ጅኔን የኔን እዚህ እንትን የሚለኝ እጠራዋለሁ አሉ። ኮድ አለኝ፣ ኮድ ሰጥቶኛል። ኮድን ጠቅ ጠቅ ሳረግ ቀጥታ ይመጣልኛል፣ እንደ ሶፍትዌር። ሲመጣልኝ የእሱን የዚህን ሰውዬ ቀሪን አናግርልኝ ይለውና ቀሪናውን ያናግርልኛል። ሚስቱ ማን እንደሆነች፣ እንዴት እንደታመመ፣ ከየት እንደመጣ፣ ገንዘብ ስንት እንዳለው ልጆቹም ሚስቱም በሙሉ ይነግረኛል። ከዛ ወልዩሁ ሁኜ ፍጥጥ ብዬ አናገረዋለሁኛ ሉ በሚስጥር የሚነበብ ኪታብ እንዳለ ታውቃለሁ አንቱ። ሸምሱል መዓሪፊል ኩብራ የሚባል አንድ የሲሕር መጽሐፍ አለ። ሸምሱል መዓሪፊል ኩብራ። ይሄ በጣም ዓቢድ ዛሂድ የሆነ ሰው ነው ይጻፈው ብለዋል። ሙአሊፉ በጣም ተቅይ የሆኑ ነበሩ አሉ ለምን? ወደዚህ አጀንዳ እንደተገለበጡና ወደ ሲሕር ተግባር እንደተመለሱ የሚታወቅ ምንም ነገር የለም ብለዋል። ባል እና ሚስትን እንዴት እንደሚያጣሉ እንዴት ንግድ እንደሚያከስሩ እንዴት ሰው እንደሚያሳብዱ እንዴት ከመንደር እንደሚያጠፉ ከሀገር ሁሉ እንዴት እንደሚያባረሩ ሁሉ ያውቁበታል። በጣም የሚገርም አይነት ስራ ነው የሚሰሩት እና በጣም ብዙ ጉድ ነው። ሁሉም ነገር ኩፍር ሰርተን ነው ጅኖች ጋር ኮንታክት የምንፈጥረው ብለዋል። ኩፍር ካልሰራን ግብር ይገበራል አሉ ምን ምን ወንጀል ሰራችሁ አሏቸው ወንጀል ሆኖ ያልሰራሁት የለም አሉ ዚነ ልመሓሪ ምን ጨምሮ አሉ እንድታፍሩ ማንም ጀግና የለም እንደዚህ አድርጌያለሁ ብሎ የሚናገር ግን ሊላሂ ተዓላ ቶብቻለሁ በሳሔር እንዳትታለሉ ለማስጠንቀቅ ብዬ ነው አሉ በነገራችን ላይ በየመንደሩ ሼክ ናቸው ተብለው የጥንቆላ ስራና የሲሕር ተግባር የሚተገብሩ እነዚህ ሰዎች በኃይለኛ ሚስጥር ነው ሲሕር የሚሰሩት። የባልና ሚስት ማለያ ሲሕር በምን እንደሚሰራ ታውቃለሁ ነሽ እገሌን ነው የምወደው ስትል ልክ ሳሒሩ ጋር ስትሄድ ቀጠሮ ይያዝላታል። ሐይድ ላይ ነሽ ወይ ትባላለች። አደለሁም ትላለች። በቃ ሐይድ ስትሆኝ ነይ ትባላለች። ሐይድ ሆና ስትመጣ ሐይድሽን ደሞም በብልቃጥ አምጪ ትባላለች። ታፋዋን ገልጻ

ምክንያቱም ሼጣን ይህንን ያስተማረህ አንድ ቀን ወስሶ ደግሞ ኩፍር ማሰራቱ አይቀርምና ይሄ በጣም ትልቅ ወንጀል ነው። ይሄ አይነቱ ትልቅ ወንጀሎች